የሆነ ጊዜ ለመጀመሪያ ጊዜ ነው ዚጋ ሽበት አየው አነሳኋት። በሌላ ጊዜ ደግሞ እንደዚሁ ዚጎና አካባቢና ወደ መሃል አካባቢ ሁለት ሽበቶች አገኘው። አልዋሻችሁም፣ እነዚህንም ሽበቶች ነቀልኳቸው። ስለ ሽበት መንቀል ለእናንተ ልነግራችሁ ወይም ላስተዋውቃችሁ አይደለም ወደዚህ የመጣሁት። ሽበትን በተመለከተ የነበረኝ መረዳት ምንድን ነው፣ ጸጉር አንዴ መሸበት ከጀመረ ይህንም አይነት ነገር መመለሻ የለውም የሚል ነበር። ልነግራችሁ የፈለግኩት ምንድን ነው፣ ያ አስተሳሰብ ስህተት እንደነበረና መንጣት የጀመረን ጸጉር መልሶ ጥቁር ማድረግ የሚቻልበት ሰፊ እድል እንዳለ ነግራችሁ ነው እና እንዳልኳችሁ እኔም ሽበት ማየት ስጀምር የሕክምና ባለሙያም ብሆን መረጃ መሰብሰብ ጀመርኩ ማለት ነው። መረጃ መሰብሰብ ሲጀምር በጣም የደነቀኝን መረጃ አገኘሁኝ። መረጃው ምንድን ነው? በ2021 በፈረንጆቹ አቆጣጠር ማለት ነው፣ አሜሪካን ሀገር የሚገኝ ኮሎምቢያ ዩኒቨርሲቲ የሚባል ዩኒቨርሲቲ አለ፣ ስመጥር ዩኒቨርሲቲ ነው እና ይሄ ዩኒቨርሲቲ ምን አደረገ? ወደ 14 አካባቢ የሚጠጉ ጸጉራቸው መሸበት የጀመሩ ሰዎችን ወሰደና የሆነ የሆነ ነገር ሲያሟላላቸው ያ መሸበት የጀመረ ጸጉር በሚገርም ሁኔታ ከተወሰኑ ሳምንታት በኋላ ተመልሶ ጥቁር መሆን ጀመረ ማለት ነው። ይህንን ቪዲዮ ለእናንተ ይዤላችሁ ስመጣ ዋና ዓላማ ምንድን ነው፣ እኔ እንደማስበው እንደነበረው እንደ ድሮ ሳይሆን አሁን በ2025 ባለው ሳይንስ መንጣት የጀመረን ፀጉር ልክ ኮሎምቢያ ዩኒቨርሲቲ በተግባር እንዳረጋገጠው ተመልሶ ጥቁር ማድረግ የሚቻልበት እድል እንዳለ ያሳያችሁ ነው። አሁን ላይ ፀጉራችንም ጥቁር ቢሆን ከሆነ ጊዜ በኋላ ነጭ የሚሆንበት የሚሸብትበት አጋጣሚ እየመጣ ይመጣል እና እነዚህን መረጃዎች በሚገባ በመጠቀም ፀጉራች የሚነጣበትን ወይም የሚሸብትበትን ጊዜ ማስረዘም እንድትችሉ ለእናንተ መረጃውን መስጠት ነው። ሁልጊዜ እንደምለው ታዲያ እዚ ጋ የቴሌግራም እና የፌስቡክ ገጾቻችን አሉ፣ እነሱን ተቀላቀሉ። የሰብስክራይብ ምልክቷ ደግሞ ከስራለች ሰብስክራይብ አድርጉ። ወደ ጉዳያችን ስንመለስ ታዲያ ብታምኑም ባታምኑም እዚህ አናታችን ላይ ያለው ፀጉር ህይወት አልባ ነው፣ ላይፍለስ ነው። ነገር ግን ወደ ውስጥ ያለው የፀጉራችን ክፍል ህይወት ያለውና ሽበትን በተመለከተ ሁሉም ነገር የሚከናወነው እዛ የውስጠኛው የፀጉራችን ክፍል ነው ማለት ነው። የላይኛው የአናታችን ቆዳ ልክ እንደፊታችን ቆዳ የመጀመሪያው ኢፒ ደርሚስ ይባላል። ወደ ውስጥ ደግሞ ስንገባ ደርሚስ ይባላል። በጣም ወደ ውስጥ ጥልቅ ደግሞ ስንገባ የሳብኩቴኒየስ ስብ ክምችት ወይም ሳብኩቴኒየስ ፋት እንለዋለን ማለት። እዚህ ከጎኔ የምታዩት ይሄ ጠርሙስ መሳይ ነገር የፀጉራችን ፋብሪካ ነው፣ ሄር ፎሊክል ይባላል። እዚህ የፀጉራችን ፋብሪካ ውስጥ ሁለት ዋና ዋና ሰራተኞች ይሰራሉ። የመጀመሪያዎቹ ሰራተኞች ሄር ማትሪክስ ሴል ይባላሉ። ሁለተኞቹ ደግሞ ሜላኖሳይት ይባላሉ። ሄር ማትሪክስ ሴል የሚባሉ ሴሎች ዋና ስራቸው ፀጉሩን ማምረት ወይም መስራት ነው። እነዚህ ሜላኖ ሳይት የሚባሉት ደግሞ ሴሎች የፀጉራችንን ቀለም ማምረትና እነዛ ሴሎች ያመረቱትን ፀጉር ቀለም መቀባት። ወደ ሽበት ደግሞ ስንመለስ ሽበት በሁለት ዋና ዋና ምክንያቶች ይከሰታል። የመጀመሪያው ምክንያት ተፈጥሯዊ ምክንያት የምንለው ነው። ሁለተኛው ደግሞ ኢ ተፈጥሯዊ የምንለው ምክንያት ነው ማለት ነው። ተፈጥሯዊ የምንለው ምክንያት ምንድን ነው? እነዚህ ቅድሜ ያልኳችሁ ሜላኖሳይት የሚባሉት የፀጉራችንን ቀለም የሚሰሩት ሴሎች አንደኛ ከእድሜ ጋር በተገናኘ እየሞቱ ቁጥራቸው እየቀነሰ ይመጣል ያሉትም ሜላኖ ሳይቶች ያንን ቀለም ለማምረት እየሰነፉ ደካማ እየሆኑ በተለይ በተለይ ደግሞ በውስጣቸው ማይቶ ኮንዶሪያ የሚባል ሞተር የሆነ ነገር አላቸውና ያ ዲስፈንክሽናል እየሆነ ወይም ስራውን በአግባቡ ማከናወን እያቆመ ይመጣል እና በዛ የተነሳ የፀጉራችን ቀለም የሚያመርቱበት አቅምና ፍጥነት እየቀነሰ ይመጣል ማለት ነው። ሌላው ምክንያት ደግሞ ምንድን ነው? እነዚህ ሜላኖ ሳይቶች ይህንን ቀለም ሲሰሩ የሚወጣ ተረፈ ምርት አለ፣ ቆሻሻ ማለት ነው። በእንግሊዘኛው በእንግሊዝኛው ዌስት ፕሮዳክት የምንለው ማለት ነው። ይሄ ሃይድሮጅን ፐሮክሳይድ ተብሎ ይጠራል። ይሄ ሃይድሮጅን ፐሮክሳይድ የፀጉሩን ቀለም ከውስጥ ጀምሮ ፀጉሩን እንደዚህ እየገሸለጠው፣ እየገፈፈው ወይም በእንግሊዝኛው አጠራር ብሊች እያደረገው ወደ ውጭ ይወጣል። አንዳንድ ሰዎች አይታችሁ እንደሆነ ዩቲዩብ ላይ ቤት ውስጥ የሆነ ውህድ ያዘጋጁ እና አንድ ፍሬ ባቄላ፣ ሁለት ራስ ቁርንፍድ ምናምን ያዘጋጁ እና ሽበትን እስከ ወዲያኛው የሚያሰናብት ውህድ ምናምን ብለው ይናገራሉ። ይሄ ሴንስ የማይሰጠው ምንድን ነው? በቤታችን የምናዘጋጀው ውህድ አይደለም ደርሚስ ሊደርስ አይደለም ሰብኩቴኒስ ቲሹ የሚባለው ጋር ሊደርስ የሚቀረው እዚህ ከላይ ያለው ህይወት አልባው የሆነው ጸጉራችን ላይ ነው ወይም ኢፒደርሚስ የሚባለው ከላይ ያለው የአናታችን ቆዳ ላይ ነው። ስለዚህ ቤታችሁ ውስጥ ለሽበት ብላችሁ የምታዘጋጁት ውህድ ምናምን ነገር አንደኛ ገንዘባችሁን ነው የምትከስሩት። ሁለተኛ ደግሞ ጊዜያችሁን ነው የምትከስሩት። ወደ ጉዳያችን ስንመለስ ይህ ተፈጥሯዊ የምንለው ምክንያት ደግሞ የመጀመሪያው ጄኔቲክስ የምንለው ወይም ከቤተሰብ ዘር ሀረግ የሚመጣው ነው። ያንን ብዙ ነገር ማድረግ አንችልም። ስለዚህ እዛ ላይ ጊዜ መግደል አያስፈልገንም። ነገር ግን በሁለተኛ ላይ የምናስቀምጠውና እጅግ እኛ ተጽዕኖ ማድረግ መቀየር፣ ማስተካከል የምንችለው እና በጣም ትልቁ የሽበታችን ምክንያት የሆነው ደግሞ ኦክሲዴቲቭ ስትረስ የሚባለው ነገር ምን ማለት ነው? በአጭር አማርኛ አንድ አዲስ ብረት ውጪ ብናስቀምጠው እና ከተወሰኑ ወራቶች በኋላ ሄዳችሁ ብታዩት እዛ ብረት ላይ የምታዩት ያ ዝገት ያ ቡኒ ነገር ማለት ነው። ኤግዛክትሊ እንደዛ አይነት ዝገት መሰል ነገር በነዚህ በሜላኖሳይቶቹ ላይ ይፈጠራል። ለምንድን ነው የሚፈጠረው ካላችሁ፣ ወይም አንዱ ምክንያት በህይወታችን ውስጥ እረፍት ከሌለን ከፍተኛ ስትረስ ያለን ሰዎች ከሆነ በከፍተኛ ድንጋጤው ስንሆን፣ ጭንቀት ውስጥ ስንሆን፣ በእንግሊዝኛው አጠራር ፋይት ኦር ፍላይት የምንለው አይነት ነገር ውስጥ ስንሆን፣ በስራ አጋጣሚ ሊሆን ይችላል፣ በውስጣችን የስትረስ ሆርሞኖች መጠን ይጨምራል። ስንጨነቅ ኮርቲዞል የሚባል የስትረስ ሆርሞን አለ። ምንድን ነው የሚሆነው መሰላችሁ? ሰውነታችን ይህንን ኮርቲዞል የሚባል ሆርሞን ለመስራት ወይም ለማመንጨት በውስጣችን ያሉትን እንደ ቫይታሚን ዲ፣ ኮፐር፣ አይረን፣ ዚንክ፣ ማግኔዚየም አይነት ሚኒራልና ቫይታሚኖችን በከፍተኛ ደረጃ ይጠቀማል። ሰውነታችን ሌላ ነገር ሊጠቀምበት የሚፈልጋቸውን ነገሮች ወስዶ ይህንን የስትረስ ሆርሞን ለመስራት ወይም ለማምረት ይጠቀምበታል ማለት ነው። ሌላው ደግሞ ራሱ ወይ ስትረስ ሆርሞኑ መጨመሩ በራሱ ቅድም ያልኳችሁን ያንን ዝገት መሳይ ነገር ይፈጥራል ማለት ነው እና ያ እነዛ ለሜላኖሳይቶች ዕድሜ ማጠር ምክንያት ይሆናል ማለት ነው። ሌላው ለሽበታችን ምክንያት ደግሞ ውስጣችን ጭንቀትን ባይኖር ወይም ስትረስም ባይኖርብን የፀጉራችን ቀለም ለመመረት ግድ ሊኖሩ የሚገቡ ግብአቶች አሉ። ግብአቶቹ ለምሳሌ ኮፐር ነው፣ ማግኔዚየም ነው፣ አይረን ነው፣ ቫይታሚን ዲ ነው። ፕሮቲን ያስፈልጋል በጣም። እና ሜላኖሳይቶቹ እነዚህ ግብአቶች ከሌሏቸው ያንን ቀለም መስራት አይችሉም። በጣም የሚገርማችሁ በብዙ ጥናቶች የታየው ምንድን ነው፣ ሽበት የሚያወጡ ሰዎች በተለይ ካለድሜ ሽበት የሚያወጡ ሰዎች ደማቸው ሲታይ እነዚህ ነገሮች ኦልሞስት የላቸው። ሌላው ምክንያት ምንድን ነው? ያው ዩቪራዴሽን ነው፣ የፀሐይ ጨረር ነው። አይታችሁ እንደሆነ አንዳንድ ሰዎች ወደ በረሃ ሄደው ቆይተው ሲመለሱ ጸጉራቸው ሸብቶ ይመጣል። እና የፀሐይ ጨረርም አንዱ ምክንያት ነው። ፊታችሁ ላይ ማድያት ሊሆን ይችላል ወይም መሸብሸር ሊሆን ይችላል ወይም ብጉር፣ የትኛውም አይነት እክል ችግር ካለና ክንጋ ማውራት ማውራት የምትፈልጉ ከሆነ ከስር የዋትሳፕ አድራሻ ያለ ደውሉልኝ፣ እንነጋገራል። ወደ መፍትሄዎቹ ደግሞ ስንሄድ በመጀመሪያ የምናገኘው ቅድም ያልኳችሁን ይህንን ዝገት መሳይ ነገር ወይም ኦክሲዴቲቭ ስትረስ የሚባለውን ነገር ከሰውነታችን የሚያጸዱ ነገሮች ናቸው እነዚህ አንታይኦክሲዳንት ይባላል። በመጀመሪያ የማስቀምጠው ጀግና አንቲኦክሲዳንት የምለው አልፋ ሊፖይክ አሲድ የሚባል የአንታይኦክሲዳንት አይነት ነው። ይህንን ከ200 ሚሊግራም እስከ 600 ሚሊግራም በቀን ብትወስዱ በተለይ ደግሞ በባዶ ሆዳችሁ ብትወስዱ በጣም አሪፍ ነው። ሌላው ከዚህ ጋር አብረው የሚሄደው ዩቢኪኖል የሚባል የሚኒራል አይነት ነው። ይሄኛውም ቅድም ላልኳችሁ በተለይ ለዚህ ለማይቶኮንዶሪያ ጤንነት እጅግ በጣም አሪፍ ነው። በጣም የሚገርማችሁ ይሄ አልፋ ሊፖይክ አሲድ የሚባለው ከራሱም በላይ ቫይታሚን ሲ እና ቫይታሚን ኢ፣ ዚንክ የመሳሰሉ አንቲ ኦክሲዳንቶች ስራቸውን በሚገባ እንዲሰሩ የሚያደርግ ነው። ከዛ በተጨማሪ ደግሞ ኮፐር፣ ማግኒዚየም፣ አይረን እና ቫይታሚን ቢ እንዲሁም ቫይታሚን ዲ መውሰድ ግድላቸዋል። በሁለተኝነት ላይ የምናስቀምጠው ደግሞ ኮፐር ፔፕታይድስ የሚባሉ የአሚኖ አሲዶች አይነት ነው። ኮፐር ፔፕታይዶች ልክ እንደ ቫይታሚኑና እንደ ሚኒራሎቹ የፀጉራችን ቀለም ይህ ሜላኒኑ እንዲሰራ በጣም የሚያስፈልጉ ንጥረ ነገሮች ናቸው። ከዛ በተጨማሪ ደግሞ ሜላኖሳይት የሚባሉትን ሴሎች ያንን ቀለም ሞር እንዲያመርቱ የሚያነሳሱ ነገሮች ናቸው እና ኮፐር ፔፕታይዶችን ከገበያ መግዛት ይቻላል። እዚህ ዩቱዩብ ላይ የምታዩት ለምሳሌ አንዱ ነው። ሌላውና ወሳኙ ደግሞ በውስጣችሁ ያለውን ስትረስ ማረጋጋት ካልም ለመሆን መሞከር አለባቸው። የሚገርማቸው በኮሎምቢያ ዩኒቨርሲቲ ውስጥ በነዛ 14 ሰዎች ጥናት ላይ ምንድን ነው የተደረገው? እነኛ ሰዎች ለ15 ቀን አካባቢ ከስራቸው ሄደው ሪላክስ እንዲያደርጉ ወደ ቫኬሽን እንዲወጡ ነው፣ ህይወትን ኤንጆይ እንዲያደርጉ በተለያየ መንገድ ለማድረግ ተሞከረ ማለት ነው። እና ሲመለሱ ግን መሸበት የጀመረ ጸጉር በሚገርም ሁኔታ ተመልሶ ጥቁር መሆን ጀመረ። ማለት እንደ ቀልድ የምናያቸው ትንንሽ ነገሮች እንዴት በጤናችን ላይ ትልቅ ተጽዕኖ እንዳላቸው ማየት ትችላላችሁ። ከዚህ በተጨማሪ ደግሞ ከአለም የሚያደርጓችሁ የሚያረጋቡ ሰፕሊመንቶች አሉ። ለምሳሌ ግላይሲን አለ። ኮላጅን የምትወስዱ ሰዎች ግላይሲንን እዛ ውስጥ ታገኛላችሁ። ኮላጅን የማትወስዱ ሰዎች ግን ግላይሲንን በሰፕሊመንት መልክ መውሰድ ትችላላችሁ። ሌላው ኤልትሪዮኔት የሚባለው የማግኔዚየም አይነት በከፍተኛ ደረጃ ውስጣችንን ያረጋጋል፣ ካልም ያደርጋል። ከዛ ውጭ ሜዲቴሽን ማድረግ ሊሆን ይችላል፣ አተነፋፈስን ማስተካከል ሊሆን ይችላል። በተለያየ መንገድ ውስጣችሁ ያለውን ስትረስ ማረጋጋት፣ ማቀዝቀዝ ግድ ይላል ማለት ነው። በመጨረሻ የምናገኘው መፍትሄ ደግሞ የፀሐይ ጨረሩን ከላከል ነው። እንግዲህ ስለ ቆዳችን ስናወራ የፀሐይ ጨረር እንዴት እንደምንከላከል አውርተናል። ዩቪ ፊልተር ያላቸው ኮፍዮች አሉ፣ ጥላዎች አሉና እነሱን በመጠቀም ፀጉራችንን የፀሐዩ ጨረር እንዳይነካው ማድረግ እንችላለን ማለት ነው። ዛሬ ያዘጋጀሁት ይህንን ይመስላል። ስለሰማችሁኝ አመሰግናለሁ። ቻው